ይሄን መጽሐፍ እያሳየ ነው እንግዲህ ዘኦርቶዶክስ ስተዲ ባይብል በሚለው ኦርቶዶክሶች ራሱ በሚጠቀሙት መጽሐፍ ላይ የሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ ጸጋ የሞላብሽ የሚል ቃል የለውም። ሃይሊ ፋቨርድ የሚል እሺ። ሌላ የተነሳ ሰው የሉቃስ ወንጌል ምዕራፍ አንድ ላይ ያለው ጸጋ ሞላብሽ ወይ የሚለው ቃል እሺ፣ በኦርቶዶክሳውያን በሚቀበሉት መጽሐፍ ቅዱስ ላይ ጸጋ ሞላብሽ ሆይ የሚል አለ ወይ የለም? ምንድነው ማስረጃ? እዚህ እጄ ላይ ደቀ ለመጠበቅ ለመጠቀም ላሳያቸው። ይሄ ዘኦርቶዶክስ ስተዲ ባይብል ይላል የኢስተን ኦርቶዶክስ ቤተክርስቲያን የምትቀበለው ነው። እዚህ ላይ ጸጋይ ሞላብሽ ወይ የሚል የለም። አለ ሚል ሰው ካለ ሊያሳይኝ ይችላል። የለም። የሉቃስ ወንጌል ምዕራፍ ቁጥር 28ን ፉትኖቱን ተመልከቱ። ምን ይላል? ሜሪ ቢንግ ዘኒው ኢቪላ ማርያም አዲሲቷ ሄዋናት ዳግሚት ሄዋናት ይላል የሉቃስ ወንጌል አንድ 28 ፉትኖት እዚህ ላይ ስለኔ ይሄን ይቀበላል። ይሄ ሰው ለምን ታዲያ እዚህ መጽሐፍ ላይ ከሌለ አለመኖሩ ለምን ከፍታ አላሳየኸውም? መጽሐፉ ካለ ጊዜ ለመቆጠብ ብሎ ሸውዶ ከማለፍ መጽሐፉን ገልጦ ለማሳየት ለምን አላስፈለገም? ለምን አልፈለገም? ሉቃስ 28 ሲተርጉም እንደያለው ሜሪ ቢንክ ዘኒው ኢቪ ከዛ ሃይሊ ፋቨርድ የሚለውን ተመልከቱ። እንዴት አድርጎ ቦልድሊ እንደጻፈው፣ ሃይሊ ፋቨርድ ምን ይላል? በግሪክ ቻሪቶ ይለውና ካን ኦልሶ ቢ ትራንስሌትድ ፉል ኦፍ ግሬስ። ምን ተብሎ ይተረጎመ ይላል? ጸጋ የሞላብሽ ተብሎ ይተረጎማል። ምን የሚለው ቃል ሃይሊ ፋቨርድ፣ ቦልድሊ የጻፈው እራሱ መጻፍ የሚመጻፍ ቦልድ ይጽፎታል። ውሸት አንድ በሉ በኮይኔ ግሪክ ያ ማለት በጥንታዊው የግሪክ ቋንቋ ያ ማለት የሉቃስ ወንጌል የተጻፈበት ምዕራፍ 1 ቁጥር 28 ብንመለከተው ኬሪቶሚኔ ነው የሚለው። ጸጋ የሞላብሽ የሚለው ኬሪቶሚኔ ይለዋል። ኬሪቶሚኔ የሚለው ቃል ቻሪቶ፣ ጸጋ ለሚለው የግሪክ ቃል ፐርፌክት ፓሲቭ ፓርቲሲፕል የተደረገ አስቀድሞ የተከናወነ ድርጊትን ለመግለጽ ጸጋ የሞላብሽ የሚለው ቃል ጸጋ ቀድሞ የሞላባት እንጂ ገብርኤል መልአክ መጥቶ ሲያበስራት የዛን ጊዜ ጸጋ የሞላባት አይደለችም። አስቀድሞም ጸጋ የሞላባት መሆን ያሳያል። ጋድ ፑት ኤኒሚቲ ቢትዊን ዘ ዴቪል አንድ ዘ ዊመን አንቲል ዘ ሎርድ ጂሰስ ክራይስት ከምስ ፍሮም ዘ ሲድ ኦፍ ዘ ዊመን ዊዛውት እ ሂውማን ኢንተርቬንሽን እንዲህ ብሎ ነው ያስቀሙት። ያለምንም የሰው ጣልቃ ገብነት ነው የመጣውማ ጌታ ኢየሱስ እንደሰማችሁት ይሄ ሰው እንደውም አንዳንድ ጊዜ በስላቅ በፍና ተሳልቆ እየገለጸው አይታችኋል። ያለምንም የሰው ኢንተርቬንሽን ያለምንም የሰው ኢንተርቬንሽን ነው አምላክ ሰው የሆነ። እዚህ ምክንያት የመቤታችን ቅድስት ድንግል ማርያምን ምክንያተ ድኂን ብለን እንገልጻለን። እርሷ ራሷን ፈቃዷን ለእግዚአብሔር ፈቃድ አሳልፋ የሰጠች፣ ለተሰገወ ቃል ለአምላክ ሰው መሆን ምክንያት የሆነች እሺ ይሁንልኝ ብላ አምላካ ላይ ቃል ሊጸነሰች ናት ስንል ነው። ሜታችንም ምክንያት ይህንን ቃል ለመቃወም ወንድማችን ምንድን ያለው? ያለምንም የሰው ጣልቃ ገብነት እንደውም በፍና ተሳልቆ እያ እንዲህ ብሎ ያስቀሙት፣ ያለምንም የሰው ጣልቃ ገብነት ነው የመጣውማ ጌታ ኢየሱስ የገለጸው ይሄ መጽሐፍ ስስ ምን ይላል? ዘኦርቶዶክስ ስተዲ ባይብል በነገራችን ላይ ይሄ መጽሐፍ ኤንሸንት ክርስቲያኒቲ ስፒክስ ቱ ቱዴይስ ወርልድ ነው የሚለው። የጥንት ክርስቲያኖች የተናገሩት ነው። ይህንን የኢትዮጵያ ኦርቶዶክስ ተዋህዶ ቤት ያሳተመችው መጽሐፍ አይደለም። ይሄ ያሳተመው በእናንተ ንግግር እንኳ እንግለጽ ብንል ደብተራ ያሳተመውም አይደለም። እዚሁ መጽሐፍ ላይ ምን ብሎ ገለጸው? የአምላክን ሰው መሆን ምን ብሎ ገለጸው? ተመልከቱ። መጽሐፉ የሉቃስ ወንጌል ምዕራፍ አንድ ቁጥር 38 ሲተረጉም ዘ ኢንካርኔሽን ኢዝ ኖት ኦንሊ ዘ ወርክ ኦፍ ጋድ በት ኢት ኢንቮልቭስ ዘ ፍሪ ሪስፖንስ ኦፍ ማንካይንድ ኢን ዘ ፐርሰን ኦፍ ሜሪ ይልና ወይራስ ካለ በኋላ፣ ኢቪ ሄዋን ዋንስ ዲስኦቤይድ ሄዋን አንዴ አልታዘዘችም፣ አምጻለች ትእዛዘ እግዚአብሔር አፍርሳ ዕፀ በለስን በልታለች ሲል ሜሪ ናው ኦቤይስ፣ ማርያም ደግሞ አሁን ታዘዘች። ወይ ራስ ኢቪ ክሎዝ ሄርሰልፍ ቱ ጋድ፣ ራሷን ለእግዚአብሔር ዝግ አረገች። ሜሪ ኦፕንስ ቱ ሂስ ዊል፣ ለእግዚአብሔር ሰው የመሆን ፈቃድ ፈቃዷን አሳልፋ ሰጠች፣ የአምላክ እናት ለመሆን ተገባች። ማን እዚህኛው መጽሐፍ ዘኦርቶዶክስ ስተዲ ባይብል እንደዚህ ይዞ ሲያውለበለቡ የነበረው መጽሐፍ አይከፍቱትም። መጽሐፉ ገልጠው ካዩት ወደ ኦርቶዶክስ እምነት ስለሚመለሱ ገልጠው ካዩት እውነቱ ስለሚገለጥ ይሄ እውነት ደግሞ ስለሚመር ከፍተው ለሕዝቡ ያሳዩት። ሁለተኛ እዚሁ መጽሐፍ ላይ የሉቃስ ወንጌል ምዕራፍ 2 ቁጥር 7 ላይ የበኩር ልጇን የሚለው ምምሮ ተረገቡ ዘተር ፈርስት ቦር ዳዝናት ኢምፕላይ ሜሪ ሃድ አዲሽናል ችልድረን በት ምንድን ያለት ይላል። በት ኦንሊ ዛት ኖ ቻይልድ ወዝ ቦር ቢፎር ጂሰስ ከክርስቶስ በፊት ምንም አይነት ልጅ የላትም። እዚሁ መጽሐፍ ላይ የሉቃስ ወንጌል ምዕራፍ 2 ቁጥር 7 ሲተረጉም ፉትኖት ላይ ነው ገጽ 1365 ከክርስቶስ በፊት ሲል አይ ከዛው ኋላ ልጅ ወለደችም ሊሆን ይቻላል እንዳንተረጉም ደግሞ እዚሁ መጽሐፍ ላይ የማቴዎስ ወንጌል ምዕራፍ 12 ቁጥር 46 እስከ 50 ያለው ሲተረጉም እዚሁ ገጽ ላይ 1291 ላይ እንደዚህ ይላል፣ ክራይስት ሂምሰልፍ ይላል ክርስቶስ ራሱ፣ ሃድ ኖ ብለድ ብራዘርስ ይላል፣ የስጋ በደም የሚገናኙ ወንድሞች የሉትም። ፎር ሜሪ ሃድ በት ዋን ማርያም አንድ ብቻ ልጅ አለ ተወዳጅዋ ልጄ፣ ወዳጄ ብላ የምትጸልየው የሰኔ ጎልጎታ ላይ እንደምናነበው ልጄ ነው የምትለው አንድያ ልጇ። በእርግጥ እመቤታችን የአብ ምሳሌ ናት። አብ አንድያ ልጅ ወልድ ብቻ እንዳለ እመቤታችንም አንድያ ልጅ ነው ያላት። አብ በሰማይ ሆኖ እርሱን ስሙት እንዳለ እመቤታችንም በቃና ዘገሊላ የሚላችሁን አድርጉ ብላለች። እመቤታችን የአብ ምሳሌ ናት። አብናት አላለ የአብ ምሳሌ ናት። እንቀጥል።

ዮሴፍ ከመጀመሪያ ሚስቱ የወለዳቸው ልጆች የእኛ ቤተ ክርስቲያን ትምህርት ሚሄር ነው። እምቀዳሚት በእሲቱ የሚለው ትንቢተ ሕዝቅኤል ላይ ምዕራፍ 44 ላይ ያለው የተዘጋ ደጃ የው የሚለውን ሕዝቅኤል የእኛ መተርጉማ ሲተርጉ ምንድን ነው የሚሉት? የተዘጋ ደጅ የተባለችው መቤታችን እና እነዛ ወንድሞቹ የተባሉት ዮሴፍ ከመጀመሪያ ሚስቱ የወለዳቸው ናቸው። ይሄው መጽሐፍ ላይ እንደዚህ የሚገልጽ ጆሴፍ ካለ በኋላ ምንድን የሚለው ሱንስ ኦፍ ጆሴፍ ማን by a previous marriage or cousins ይሄው እዚሁ መጽሐፍ የማቴዎስ ወንጌል ምዕራፍ 12 ቁጥር 46 እስከ ሀምሳ ሲተረጉ ፔጅ 1291። እሺ ሌላ አንድ ተጨማሪ ናቅር። ይሄ ሰው ይህን መጽሐፍ ይቀበለዋል፣ ይህ መጽሐፍ ስለጠቀሰው ማለት ነው ይቀበለዋል። ይህ መጽሐፍ እስኪ የሚቀበለው ከሆነ ይህን ጥቅስ እንዴት ይመለከተዋል? በዮሐንስ ወንጌል ምዕራፍ ሁለት ላይ የምናገኘው በቃና ዘገለ እመቤታችን ቅድስት ድንግል ማርያም ወይን ጠጅ እኮ የላቸውም ስትለው ጌታችን ኢየሱስ ክርስቶስ አንቺ ሴት ከኔ ጋር ምናለሽ ብሏታል። አንቺ ሴት ከኔ ጋር ምናለሽ የሚለው ይሄ መጽሐፍም ብሎ ተርጎሙ ዘ ኦርቶዶክስ ስተዲ ባይብል የሚለው መጽሐፍ ምን ይላል? ዳጉ ላይ ዚስ ይላል ዚስ አንሰር ኢዝ ኖት አ ሪፉዛል ኦፍ ሜሪስ ኢንተርሴሽን። ይህ ምላሹ የጌታችን አንቺ ሴት ከኔ ጋር ምናለሽ የሚለው የእመቤታችንን ምልጃ ሪጀክት እያደረገ፣ ውድቅ እያደረገ፣ እየነቀፈ፣ እየተቸ አይደለም። ይው ዚህ መጽሐፍ ሜሎ ሲያውለበለበው መጽሐፍ ላይ ቃል በቃል ነው የሚለው ዚስ አንሰር ኢዝ ኖት ሪፉዛል ኦፍ ሜሪስ ኢንተርሴሽን ካለ በኋላ በት ምንድን ነው ታዲያ ኤ ዲክላሬሽን ዛት ዘ ታይም ሃድ ኖት የት ካም ፎር ክራይስት ቱ ቢ ሪቬልድ። ክርስቶስ ተአምሩን የሚገልጽበት ጊዜ አለመድረሱ ለማጠየቅ ነው ይላል፣ የዮሐንስ ወንጌል ምዕራፍ 2 ቁጥር 3 እስከ 5 ያለውን ሲተረጉም ፔጅ 1424። በነገራችን ላይ በአማርኛ መጽሐፍ ቅዱስ ቅድም በተደጋጋሚ ጊዜ ቅድም እንደሰማችሁ ጣልቃ ገብነት የሚል ነገር ሲያነሳ ነበር። እስቲ በአማርኛ መጽሐፍ ቅዱስ ይህንኑ ግን ኦርቶዶክስ ቤተክርስቲያናችን እንዴት ብላ ነው የምትገልጸው? እስቲ ትንቢት ኢሳይያስ ምዕራፍ 63 ቁጥር 9 እንመልከት። በጭንቃቸው ሁሉ ተጨነቀ ይላል፣ የፊቱ መልአክ አዳናቸው፣ በፍቅሩና በርህራህም ተቤዣቸው፣ በቀደመውም ዘመን ሁሉ አንስቶ ተሸከማቸው ይላል። ትንቢት ኢሳይያስ ምዕራፍ 63 ቁጥር 9 ይላል። ይህን እኮ በግዕዝ የሚለው ምንድን ቃል በቃል ዋአኮ በተንባል ዋኮ በመልእክት ለሊሁ ያድኖሙ ነው የሚለው። በአማላጅ አይደለም፣ በመልእክተኛ በመልአክም አይደለም፣ እሱ ራሱ ያድናቸዋል። በአማርኛ የለም ይሄ መጽሐፍ ቅዱስ ላይ ፕሮቴስታንቶች በሚጠቀሙት በ66ቱ መጽሐፍ ቅዱስ ላይ ቃል በቃል ይሄ ቃል ይሄ የፊቱ መልአክ አዳናቸው ይላል እንጂ በመልአክ አይደለም በመልእክተኛ አይደለም እሱ ራሱ አዳናቸው አይደል የሰባ ሊቃናትን ትርጉም ተከትሎ የተረጎመው ይሄ ዘ ኦርቶዶክስ ስተዲ ባይብል መጽሐፍ ግን ትንቢት ኢሳያስ ምዕራፍ 63፡9 ምን ይላል ተመልከቱት ምን እንደሚል የሰባ ሊቃናት ትርጉም ተከትሎ የተጻፈው የመጽሐፍ ኖት አን ኤልደር ኦር አን ኤንጅል በት ዘ ሎርድ ሂምሰልፍ ሴቭድ ዘም ፍሮም ኦል ዘር ትሪቡሌሽን ነው የሚለው። ኖት አን ኤልደር ኦር አን ኤንጅል በአማላጅ አይደለም፣ በመላክም አይደለም እርሱ ራሱ ያድናቸዋል። የሚ የአማርኛ መጽሐፍ ቅዱስ ቃል በቃል የአማርኛ መጽሐፍ ቅዱስ የሚናገረው በጭንቃቸው ሁሉ ሁሉ ተጨነቀ የፊቱን መልአክ አዳናቸው እንጂ የሚለው በመልአክ አይደለም፣ በመልእክተኛም አይደለም። እርሱ ራሱ መቶ አዳናቸው ይ የአማርኛ መጽሐፍ ቅዱስ በግዕዙ ግን ከሰባ ሊቃናት ትርጉም ጋር ቀጥታ የተስማማ ቃል እናገኛለን። እሺ ይሄ እኮ አንድ ማስረጃ ነው ያለው ተጨማሪ እስከተባለ ይኸው ሴፕቱ ኤጀንት ባይብል ሰባ ሊቃናት የተረጎሙት መጽሐፍ ቅዱስ የእንግሊዝያም ቅጅ እንመልከት። ውስ ትንቢተ ኢሳያስ ምዕራፍ 63 ቁጥር 9፣ ደስ እንመልከት ምን ይላል የሰባ ሊቃናት ትርጉ፣ በጭንቃቸው ሁሉ እርሱ ተጨነቀ፣ የፊቱ መልአክ አዳናቸው ነው የሚለው። እንደ አማርኛው መጽሐፍ ቅዱስ አይደለም፣ በግዕዙ ነው የተከተለው። ይሄው የሰባ ሊቃናት ትርጉም ተመልከቱት ምን እንደሚል። አውት ኦፍ ኦል ዜር አፍሌክሽን ኖት አን አምባሳደር ኖር የሜሴንጀር በት ሂምሰልፍ ሴቭድ ዘም ይላል። በመልእክተኛ አይደለም በተወካይም አይደለም እሱ ራሱ መጥቶ አዳናቸው። ቃል በቃል እንደዛ የሚለው ውእቱ ቤዞሙ ወተወክፎሙ ነው የሚለው ግዙ እሱ ራሱ አዳናቸው። ስለዚህ እኛ ቤተክርስቲያናችን፣ በመልአክ አይደለም በመልእክተኛም አይደለም በአማላጅ አይደለም በተወካይም አይደለም እርሱ ራሱ ክርስቶስ ተሰቅሎ ሞቶ አዳነ ብላ ታምናለች። ለዚህ ደግሞ ቃል በቃል የምናገኘው በአማርኛው ሳይሆን በግዕዙ ከሰብዓ ሊቃናት ትርጉም ጋር እየተስማማ ቀጥ ያለ የተዋሃደ እናገኛለን። በእውነትችን ቤተክርስቲያን የሰጠን አምላክ ስሙ የተመሰገነ ነው። ከዚህ ጋር ተያይዞ የሚነሳ ጥያቄ አለ። የሐዋርያት ሥራ ምዕራፍ 6 ቁጥር 8ን በመጥቀስ እስጢፋኖስም ጸጋንና ኃይልን ተሞልቶ በሕዝቡ መካከል ድንቅንና ታላቅ ምልክት ያደርግ ነበር ይላል። ስለዚህ ጸጋንና ኃይልን ተሞልቶ ይላል። ስለዚህ ጸጋ መሞላት ማለት በእመቤታችን በማርያም ብቻ አይደለም። እስጢፋኖስም እኮ ጸጋ ተሞልቶባታ ይላል። የእኛን አንድምታ ትርጓሜ ስትመለከቱት እስጢፋኖስ ግን ጸጋ እግዚአብሔር ያደረበት ነበር፣ ኃይል እግዚአብሔር ያደረበት ነበር ይላል። እስጢፋኖስ ጸጋ ያደረበት ነበር እውነት ነው ው የእስጢፋኖስና የእመቤታችን ግን ጸጋ የሞላብሽ የሚለው ቃል ይለያያል። እንዴት ካልን አንደኛ ቀዳሜ ሰማዕት ሊቀ ዲያቆን እስጢፋኖስ ጸጋንና ኃይልን ቢሞላም እንደምቤታችን ጸጋ ወሃብተ ሰማያት አይነት አይደለም ተውህቦ ምህረት ለሚካኤል አይደለም ወብስራት ለገብርኤል ሚካኤል ምህረት የመናገር ጸጋ ተሰጠው ለገብርኤል ብስራት የመናገር ጸጋ ተሰጠው ወሃብተ ሰማያት ለማርያም ለማርያም ግን የሰማይ ሀብት ሁሉ ተሰጣት የአምላክ እናት ከመሆን በተጨማሪ ለቅዱሳን ሁሉ የሚሰጥ ጸጋ ሁሉ ድንግል ማርያም ተከማችቷል። የጸጋ ግምጃ ቤት የምትባለው ለዚህ ነው እመቤታችን። ስለዚህ እስጢፋኖስ ጸጋና ኃይልን ተሞልቶ የሚለው ቃል ከእመቤታችን ጸጋ ከሚሞላብሽ ከሚለው ቃል ጋር ፈጽሞ አንድ አይነት አይደለም። የእስጢፋኖስ ጸጋና ኃይልን የተሞላው ጸጋ እና እመቤታችን ቅዱስ ድንግል ማርያም ወሃብተ ሰማያት ከምትባለው ይለያል። የእስጢፋኖስ ውስን ሲሆን፣ የእመቤታችን ግን ምሉ ነው። ሁለተኛ የእስጢፋኖስ ጸጋና ኃይልን የተሞላው ድህነተ ዓለም ከተፈጸመ በኋላ ለበቁ ቅዱሳን ሁሉ የሚሰጥ ጸጋ ሲሆን የእመቤታችን የቅድስት ድንግል ማርያም ግን ቅድመ ድህነተ ዓለም ነው። የእመቤታችን ቅድመ ድህነተ ዓለም ዓለም ከመዳሩ በፊት ነው። ጸጋ እግዚአብሔር ከሰዎች ልጆች በራቀበት በዘመነ ፍዳ ምድረ ጸጋ ሆነ የተገኘቻት የእመቤታችን ጸጋ የሞላብሽ የተባለችው ድህነተ ዓለም ከመፈጸሙ በፊት እግዚአብሔር ጸጋ ከሰው ልጆች በራቀበት ከሰው ልጆች ላይ በሌለበት በሰው ልጆች ላይ ባልነበረበት በዛ ጊዜ እመቤታችን ግን ምልዕተ ጸጋ ሆና ተገኘች እስጢፋኖስስ ኢየሱስ ክርስቶስ ድህነተ ዓለምን ፈጽሞ ካረገ በኋላ ነው ጸጋንና ኃይልን የተሞላ ልዩነት አለው ሶስተኛ እርሱ ጸጋን ቢመላ እንደ እመቤታችን ወሬታ አምላክነት ጸጋና ኃይልን ተሞልቷል እስጢፋኖስ። የእመቤታችን ግን ጸጋ የሞላብሽ የሚለው ቃል አምላክን ለመውለድ የተመረጠች መመረጥ ብቻ አይደለም፣ ወልዳ የተገኘች ናት። እመቤታችን በስጋ የወለደችው ናት። እመቤታችን ጸጋና ኃይልን ተሞልቷል እስጢፋኖስ። የእግዚአብሔር ባሪያ ነው። ስለዚህ እስጢፋኖስ ጸጋ ተሞልቷል። እንደ እመቤታችን ግን ወላዲተ አምላክን አይደለም። ወላዲተ አምላክ ከሰው ወገን እመቤታችን ብቻ ናት። አምላክን የመውለድ ጸጋ የእመቤታችን የቅድስት ድንግል ማርያም ብቻ ነው። በስጋ የወለደችው እመቤታችን ቅድስት ድንግል ማርያም ብቻ ነው። ከፍጥረታት ወገን ልጄ ወዳጄ ብላ ክርስቶስን የመጥራት የምትችለው የመጥራት ስልጣንም ያላት እመቤታችን ቅድስት ድንግል ማርያም ብቻ ናት። ለዛ ነው ጸጋ የሞላብሽ ያለ። አራተኛ የእስጢፋኖስ ጸጋ የእርሱን ግብር ለሚከተሉ ሁሉ የሚሰጠ ነው። ልክ እንደ እስጢፋኖስ ብቁ ጻድቅ፣ ቅዱስ ቢገኝ፣ ሊቀ ዲያቆን ቢገኝ፣ ሰማዕት ቢገኝ የእስጢፋኖስ ጸጋና ኃይል ለማንኛውም ቅዱስ ይሰጠል። የእመቤታችን ጸጋስ እንደ እርሷ የአምላክ እናት የምትሆን የለችምና ለማንም አይሰጥም። የእስጢፋኖስ በግብር እሱን ለሚመስሉት በሙሉ ይሰጣል የእመቤታችን ግን የፈለገ አንድ ሴት ቅድስ ንጽት ብትሆን የፈለገ አንድ ሴት ሰማዕት ብትሆን እንደ ድንግል ማርያም የአምላክ እናት መሆን አትችልም ድጋሚ አምላክ ስለማይወለድ ድጋሚ አምላክ ሰው ስለማይወለድ ድጋሚ አምላክ ከድንግል ማርያም ስለማይወለድ አንዴን የተከናወነው በዓለም እርሱም በድንግል ማርያም ብቻ። ለዚህ ምስክራችን የሚሆነው ማን ነው? ቅዳሴ ማርያም ተመልከቱ። ከአሁኑ በቅዳሴ ጊዜ የሚለው እንደ አገልጋይ ሥርዓት የሚያገለግል ይህንንም ዲያቆን ዳግመኛ ወደሚበልጥ ወደኛ ክህነት ወይም ቅስና ሹመት አድርሰው ማዕረግ አድርሰው ካለ በኋላ ጸጋንና ጽድቅን ባለሟልነትንም የተመላ አድርገው ካለ በኋላም ይላል የሥላሴን አኗኗር በልዕልና አይቶ በመንፈስ ቅዱስ መውረድ ፈጽሞ እንዳደነቀ እንደ እስጢፋኖስ አድርገው። ከዚህ እንደ እስጢፋኖስ መሆን ይቻላል። በግብር ከመሰለው ሊቀ ዲያቆኑን እስጢፋኖስን መድገም ይቻላል። በግብር ከመሰለው ሰማዕቱ ቅዱስ ጊዮርጊስን መሆን ይቻላል። ጻድቁ አባታችን አቡነ ተክለ ሃይማኖትን መሆን ይቻላል። በግብር ቅዱሳን መምሰል ለዚህም ነው የእግዚአብሔር ቃል የተናገሯችሁን ዋነኞቹን አስቡ የኑሯቸውን ፍሬ የተመለከታችሁ በእምነት ምሰሯቸው ያለው ዕብራውያን ምዕራፍ 13 ቁጥር 7 ላይ። በዚህ በቅዳሴ ማርያም ብቻ አይደለም፣ በግርላ አቡነ በጸሎተ ሚካኤል ላይ ጻዱቅ አባታችን በጸሎተ ሚካኤል ምንደሚለው እንደ እስጢፋኖስ የሃይማኖት አምድ እንደ ጊዮርጊስ የክብር ኮከብ፣ እንደ እስጢፋኖስ መሆን ይቻላል። ስለዚህ እስጢፋኖስ ላይ የሞላው ጸጋና ኃይል ቤሎቹ በግብር እሱ ለሚመስሉት ሁሉ የሚሰጥ ነው። የድንግል ማርያም ጸጋ የሞላብሽ የሚለው ግን ለሁሉም ሰዎች የሚሰጥ አይደለም። ስለዚህ የድንግል ማርያምና ና የቀዳሜ ሰማዕት ቅዱስ እስጢፋኖስ ጸጋ የሞላብሽ የሚለው የመቤታችንና የእርሱ ደግሞ ጸጋና ኃይልን ተሞልቶ የሚለው ቃላቶች ሁለቱ ይለያያሉ። አንድ አይነት አይደለም። እሺ፣ ቅዳሴ ዮሐንስ ወልደነጎድጓድ ስሚ ይላል ቅዳሴ ዮሐንስ ወልደነጎድጓድ እንደማን እንደ እስጢፋኖስ ይላል። እዚህ እንደ እስጢፋኖስ አለ ማለት እንደ ሰማዕታትም ሁሉ ከጌትነትህ ክብር ይቀበሉ ዘንድ ይላል። እዚህ እንደ እስጢፋኖስ መሆን ይቻላል ማለት እንደ ሰማዕታት መሆን ይቻላል ማለት፣ ድንግል ማርያምን መሆን ግን አይቻልም። ስድስተኛ የእመቤታችን ጸጋ የሞላብሽ የሚለውና የእስጢፋኖስ ደግሞ ጸጋና ኃይልን ተሞልቶ የሚለው ቃል ልዩነቱ እስጢፋኖስ በቅድስና ነጽሮት ስልስ ቅዱስ ነው የደረሰው ስላሴን ማየት የደረሰ ማየት ነው። እመቤታችን ቅድስት ድንግል ማርያም ግን በቅድስና ምንድን የሆነችው? የስላሴ ማደሪያ ነች። አብ ለአጽልኦ ሊያጸናት፣ ወልድ ለለቢሰ ስጋ ስጋ ከሷ ሊለብስ፣ መንፈስ ቅዱስ ደግሞ ለአንጽሆ ለአንጽሆ አነጻ ሲል ከሶስቱ ግብራት ከለከላት ማለት ነው። ከሩካቤ፣ ከዘር እና ድንግልናን ከመለወጥ ድንግልናን ከማፍረስ እንበለ ሰስሎተ ድንግልና ማለት ነው እንበለ ሰስሎተ ድንግልና ማለት ነው ይህንን ሲያብራራልን? ምን የሚል ቃል እናገኛለን መልአኩ ቅዱስ ገብርኤል እመቤታችን ሲያበስራት የሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ መልአኩን መልሶ እንዲህ አላ መንፈስ ቅዱስ በአንቺ ላይ ይመጣል ማን መንፈስ ቅዱስ የሉል ኃይል ይጸልልሻል የሉል ኃይል የተባለው ማን ነው አብ ስለዚህ ደግሞ አላት ከአንቺ የሚወልደው ቅዱስ የእግዚአብሔር ልጅ ይባላል። አካላዊ ቃልም በማፀኗ ተጸነሰ ተቀረጸ ተጸነሰ። አብ ለአጽንኦ ወልድ ለለቢሰ ስጋ መንፈስ ቅዱስ ለአንጽሖ ከሶስቱ ግብራት ከሩካቤ፣ ከዘር፣ ከሰስሎተ ድንግልና ድንግልናን ከማፍረስ ከነዚህ ጠበቃት። አንጽሖ ማለት ኃጢአት ሞሮባት አነጻት ማለት ሳይሆን ከሶስቱ ግብራት ከለከላ ሲሉ ይላል የማቴዎስ ወንጌል አንድምታችን እንደሚናገረው አነጻ ሲል ኑሮባ ሳይሆን ከሶስቱ ግብራት ከለከላ ሲል ነው ይላል። ቃል በቃል ነዛ የሚናገረው ይህ ትልልቅ መልሶች እንደሆኑ እንረዳለን። ሰባተኛ ሰባተኛ የመቤታችን የቅድስት ድንግል ማርያም ጸጋ የሞላብሽ የሚለውና የእስጢፋኖስ ደግሞ ጸጋንና ኃይልን ተሞላ የሚለው ልዩነቱ እስጢፋኖስ እስጢፋኖስ በቅዱሳን ሐዋርያት ከተመረጡ ከሰባቱ ዲያቆናት አንዱ ሲሆን የተሾሙም በሐዋርያት ነው። እመቤታችን ቅድስት ድንግል ማርያም ግን የተመረጠችው በማን ነው? በእግዚአብሔር። አንድም ቅዱስ አንድም ሐዋርያ መጥቶ የሾማት የመረጣት እጁን ጭኖ መንፈስ ቅዱስ ስደረባት የለም። እስጢፋኖስ የተመረጠው ከሰባቱ ዲያቆናት መካከል አንዱ ነው። ሰባቱ ዲያቆናት የተመረጡት በሐዋርያት ነው በቅዱሳን ሐዋርያት ስለዚህ የተሾመው በቅዱሳን ሐዋርያት ነው እመቤታችን ቅድስት ድንግል ማርያም ግን በሐዋርያት አለም የተመረጠችው አንድ ሐዋርያት አለም እጃቸው ውጭ ነው መንፈስ ቅዱስ ያሳድሩባት ግን እመቤታችን ይለያል ማለት ነው ስለዚህ እመቤታችን ጸጋ የሞላብሽ ሲልና የእስጢፋኖስ ደግሞ ጸጋና ሀይልን ተሞልቶ የሚለውቃት ሁለቱ ቃላቶች የእመቤታችንና የእስጢፋኖስ ፈጽሞ የተለያዩ ናቸው። እሷ የአምላክ እናት የእግዚአብሔር እናት እመ እግዚአብሔር ትባላለች፣ ወለዲተ ቃል ትባላለች እመቤታችን። እርሱ ደግሞ የእግዚአብሔር አገልጋይ የእግዚአብሔር ባህሪያ ተብሎ ይጠራል። ከዚህ ቀደም እንደሰራ ነው። ሴት የሚለው ቃል አንደኛው አጥንትሽ ከአጥንቴ ስጋሽ ከስጋይ ማለት ነው። ሁለተኛው ነገር ደግሞ በአቤል ፋንታ የወለደችውን ልጅ ሄዋን ምንድን ነው ያለችው? ሴት ነው ያለ ጾታ ወንድ ነው። ግን ሴት ያጠራችሁ ጌታችን ኢየሱስ ክርስቶስም በዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ ኢየሱስም እናቱን የወደው የነበረውን ደቀ መዝሙር ባጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት ይላል። አንቺ ሴት ነኝ አላት። አንቺ ሴት ነኝ፣ እነሆ ልጅሽ ነኝ። እሱ ደግሞ እናት እናት፣ የሚወደውን ደቀ መዝሙር ሴት የሚለው ቃል ለድንግል ማርያም ይቀጸላል። በነገራችን ላይ የዮሐንስ ወንጌል ምዕራፍ 12 ቁጥር 1 ላይ ታላቅ ምልክትን በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷም ላይ የ12 ኳክብት አክሊል የሆነላት አንዲት ሴት ነበረች። ይችላል አይደል? ይህቺ ሴት ለድንግል ማርያም ተሰጥቶ ይተረጎማል። የት ላይ? ቅድም ካየነው መጽሐፍ ላይ እዚህ ላይ የሆኒ ማኛ ለማሳሳት ዘኦርቶዶክስ ስተዲ ባይብል የሚለው መጽሐፍ በከቨር ፔጅ ይሄውና ብሎ ባሳዩት መጽሐፍ ላይ ፉትኖት ላይ ተመልከቱት። ሪቬሌሽን 12 አንድን ተመልከቱት። ሪቬሌሽን 12 አንድን ምን ይላል? ዘ ግሬት ሳይን ኢን ሄቨን ይላል። ታላቅ ምልክት በሰማይ ታይ። ዘ ውመን ይላል። ሴቲቱ ማናት? ኢዝ አይዘር ዜር ዘ ቴዎቶኮስ ወላዴታ አምላክ ቴዎቶኮስ ማርያም ናት፣ ወይም ደግሞ ትሩ እስራኤል እውነተኛ እውነተኛይቷ እስራኤል ወይ ደግሞ ቤተ ክርስቲያን ተብሎ ይተረጉማል። ስለዚህ ሴት የሚለው ቃል ድንግል ማርያም ይተረጉማል፣ አይተረጉም? ይተረጉማል። ይኸው እዚህ መጽሐፍ ላይ ነው ፔጅ 1730 ቃል በቃል ዘ ውመን ካለ በኋላ ኢዝ አይዘር ዜ ቴዎቶኮስ ለወላዲተ አምላክ ቴዎቶኮስ፣ የግሪክ ቃል አለ ማዘሮፍ ጋድ ማለት ነው። ለእመቤታችን ድንግል ማርያም ይነገራል። ለእስራኤልም ተቀጽሎ ይተረጎማል ለቤተ ክርስቲያን ሰጥቶም ይተረጎማል እዚሁ መጽሐፍ ላይ ያለ ቃል በቃል አለ የእኛ መተርጉማንም አንድምታችን እንደዛ ነው የሚገልጽ በነገራችን ላይ እዚሁ መጽሐፍ ላይ አሁንም ቀጠል ብላችሁ ስታነቡት የራእይ ዮሐንስ ምዕራፍ 12 ቁጥር 13 እስከ 16 ያለው ሲተረጉም ፉትኖቱ ላይ እንደምታነቡት ሳታን ይላል ሰይጣን ሄትስ ይላል ክራይስት ኤንድ ሂስ ማዝሪል ሰይጣን ክርስቶስንና የእርሱን እናት ድንግል ማርያምን ይጠላል፣ እያልን ቃል በቃል እንደዘ ሚለው ከዛ ሚላ ዘ ቨርጅን ሜሪ ዋዝ ሴቭድ ባይ ዘ ኢንስፓሬሽን ኦፍ ዘ ኤንጅል ሁቶል ጆሴፍ ቱ ራን ኢንቱ ኢጅፕት መልአኩ ቅዱስ ገብርኤል እምቤታችን ቅዱስ ድንግል ማርያም ሕፃኑና እናቱን ይዘው ወደ ግብፅ ሽሽ እንዳለው ከሰይጣን ከጠላት ህፃን ክርስቶስን ሊገድል ካሰበ እንደታደገ መልአኩ ወደ ግብፅ ሽሽ ብሎ እንደተናገረው ይናገራል። ይመጻል የእኛ መተረጉማንም ራእይ አሥራ ሁለትን ሲተረጉሙት ቃል በቃል ነው የሚተረጉሙት። እሺ ከቀደምት አባቶቻችንስ ራእይ አሥራ ሁለት ላይ ያለችዋ ሴት ለድንግል ማርያም ተሰጥቶ ሊተረጎም እንደሚችል ፍንጭ የሰጡ የተረጎሙ አባቶች አሉ። ኤጲፋኒዎስ ፓናሪዮን በተባለው መጽሐፍ መዝገበ መድኃኒት ማለት ነው ፓናሪዮን በተባለው መጽሐፉ ላይ በጣም የሚገርማችሁ ሴክሽን 78 ላይ አንቲ ዲቆማሪያንስ ለሚባሉ መናፍቃን በሰጠው ምላሽ ላይ እናገኘዋል አንቲ ዲቆማሪያንጦስ ማለት አባ ጊዮርጊስ ዘጋስጫ እንደገለጸው እመቤታችን ቅድስት ድንግል ማርያም መድኃኒታችን ከወለደች በኋላ ከዮሴፍ ጋር ተደመረች በልማደ ሰብእ ኖራለች የሚሉ መናፍቃን አንቲዲቆማሪያኖስ ይባላሉ። የኛ መተርጉማንስ ራእይ 12ን ሲተረጉሙ እቺ ሴት ለመምህራን ሰጥቶ የተረጎማል። ሴቷ የተባለችው መምህራን የወለደችው ልጅ የተዋት ምዕመናን ናቸው። መምህራንን እንደሚያሳድ ሰይጣን ልጅ የተባሉት ደግሞ ምዕመናን እንደሆኑ ወደ በረሃ ሸሸች እንዳለው መምህራንና ምዕመናን ሸሽተው ወደ ገዳም መግባታቸው ምሳሌ ሰጥቶ ለምዕመናን ይተረጉማል። ከዘዛው የእኛ መተርጉማን ላይ ራእየ ዮሐንስ ሲተረጉሙ አንድም ሌላ ብእሲት እመቤታችን ሜታችን ብሎ ይገልጻል። እዚህ ለመቤታች ሰቶመት መተርጎ የእኛ መተርጎማን እንደዛ ነው የገለጹት። እዚህኛው መጽሐፍ ላይም ጭምር ቴዎቶኮስ ለመቤታችን ለወላዲተ አምላክ ተሰጥቶ እንደሚተረጎም ይናገራል። እራሱ ደግሞ ኤጲፋኒዎስ መዝገበ መድኃኒት ፓናሪዮን በተባለው መጽሐፉ ሴክሽን 78 ላይ ለመቤታችን ተሰጥቶ ሊተረጎም እንደሚችል ተናግሯል። ማን? ኤጲፋኒዎስ ሂፖላይተስ የተባለው አብዱሊዘሮም ማለት ነው። እሱ ደግሞ ለቤተ ክርስቲያን ሰጥቶ ተርጉሞታል። ቪክተራኔስ የተባለው የቤተ ክርስቲያን አባት ደግሞ ይህንን መጽሐፍን ገጸ ንባብ ለእስራኤል ሰጥቶ እንደሚተረጎም ተጽፎ እናገኛለን። ያስተማረን የመከረን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ሁላችንም ከነ ማህተባችን ለኩኖት ያብቃን። ወስብሐት ለእግዚአብሔር።